ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። ይሄ በጣም እጅግ ደስ የሚያሳይ ጅማሮ ነው። ገድለ ዮሐንስ መጥመቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ከእግዚአብሔር ቃል ውጭ የሆነ ከራሷ ከቤተክርስቲያኒቷ ከምታስተምረው ትምህርት ውጭ የሆነ በጣም ብዙ ገድል እያለ የተወገዘው ያልታተመ መጽሐፍ ነው። ይሄ ማለት በመጽሐፍ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል። ውአስር አስር ጊዜ ከአስር ወላጆች ተወልዷል ነው የሚለው እና እና ይህ መጽሐፉ በገበያ ላይ አልዋለም። መነኮሳቱ ሁሉ ተቆጥተው ዮሐንስ አስር ጊዜ ቢወለድ ለእግዚአብሔር ምን ይሳነዋል ብሎ የኔታን ይጠይቋቸዋል። መጣና እዛ ሲነበብ ምሁራኑ ተቃወሙ፣ ሊቃውንት ተቃወሙ። ሲቃወሙ ለእግዚአብሔር የሚሳነው ነገር የለም። ነገር ግማሹ ተከፈለ። የኔታም ለእግዚአብሔር ውሸት ይሳነዋል። የማይወገዝ መጽሐፍ መጽሐፍ ቅዱስ ብቻ። ከእግዚአብሔር ካባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ እና ፍርሳሌ የንሰኘው መርሃ ግብራችን ነው፣ ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው የሐሰት ትምህርቶችን ምናፈርስበት መርሃ ግብራችን ነው። ሰሞኑን እንግዲህ ከቅዱስ ሲኖዶስ ውሳኔ ጋር በተገናኘ የተለያዩ ሀሳቦችን ስንሰማ ቆይተናል። በተለይም ደግሞ ከገድለ መጥምቀ ዮሐንስ ጋር በተገናኘ መጽሐፉ እንደተወገዘ በዚህ ሳምንት የሰማነው የምስራች ነው። ከገድሉ ጋር በተገናኘ እስቲ መጀመሪያ መምህር ዳንኤል በዚህ ጉዳይ ላይ የተናገሩትን የእሳቸውን ሀሳብ ንስማና ወደ ቀጣዩ መርሃ ግብር እናልፋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር ዘጠኝ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ መጋቢ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትሪያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልአተ ጉባኤው ተሰምቷል። ምልአተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች አሁን እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥመቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተ ክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። እንግዲህ ከመምሩ መስማት እንደቻልን ነው እንግዲህ ገድለ መጥምቀ ዮሐንስ የተሰኘው መጽሐፍ በሊቃውንት ጉባኤ ተመርምሮ ረጅም ጊዜ ከወሰደ በኋላ እንደተወገዘ በውስጡ ያሉ ሀሳቦች ልክ እንዳልሆኑ የቤተክርስቲያኒቷን ትምህርት እንደማይወክሉ ግንዛቤ ውስጥ በማስገባት እንደተወገዘ ከሳቸው ንግግር መስማት ችለናል። ይሄ በጣም እጅግ ደስ የሚያሰኝ ጅማሮ ነው። እንግዲህ ገድላት ላይ ድርሳናት ላይ አጠቃላይ የቤተ ክርስቲያኒቷ መጽሐፍት ላይ ለዘመናት ጥያቄ ስናነሳ ነበር። በእኛም ዘመን ከእኛም በፊት የነበሩ አባቶች ጥያቄ ሲያነሱ ነበር። እነዚህ መጽሐፍቶች በተለይ ገድላት የተባሉ እነዚህ አዋልድ መጽሐፍቶች በጣም ብዙ ችግር አለባቸው። መስተካከል አይደለም እውነት ለመናገር ጠቅላላ መወገድ እንዳለባቸው ነው እኔ በግሌ የማምን ነው። ለምሳሌ አሁን ይሄ ገድለ መጥመቀ ዮሐንስ የተሰኘው መጽሐፍ መጽሐፉን የተወገዝ ማለት ከመጽሐፍ ውስጥ የሆነ ወደ ሰባት መቶ የሚጠጋ ያለው መጽሐፍ ነው። የተወሰነ ፓርቱ አይደለም የተወገዘው መጽሐፉ ነው የተወገዘው። በቃ መጽሐፉ ጠቅላላ መጽሐፉን ነው ያወገዙት ማለት ነው። እና ሌሎቹም ገድላቶች የሚጠቅም ገድል እኔ በህይወቴ አይቻላቅም። እኛ ሀገር ያለ ነው ያልኳችሁ፣ ገድላቶች ከዚህ በፊት ነግሬያቸኋለሁ። ልክ እንደ ባዮግራፊ ናቸው። በሌላው ዓለም ላይ ይጻፋሉ። ይሄ ምንም ችግር የለውም። የከሌ የአንድ ሰውን ባዮግራፊ ይጻፋል። በዓለማዊም ይጻፋል፣ በመንፈሳዊም ይጻፋል። በኢቫንጀሊካል ሰርክሉም እንደዚያን ልማድ አለ፣ በኦርቶዶክሳዊያንም እንደዚያን ልማድ አለ። ኮፕቲክም ብንሄድ የተለያዩ አባቶች ባዮግራፊ አላቸው። ወደ እኛ ሀገር ግን ስናመጣው የእኛ ሀገር ያለው ገድል ግን በውስጡ ብዙ ከመጽሐፍ ቅዱስ ሀሳብ ጋር የሚጣላ የሚጣረስ ሀሳቦች እንዳሉት ከዚህ በፊት በጣም ብዙ መናገሮችን ሰርተናል። እና አብዛኛው ኦልሞስት 99 ፐርሰንት ማለት በሚቻል መንገድ ጤናማ የሆነ ገድል የለም። ስለዚህ ይሄ ጅማሮ በጣም ትልቅ ጅማሮ ነው። ይበል የሚያሰኝ ጅማሮ ነው። በዚህ እግዚአብሔርን እጅግ አርገን እናመሰግናለን። ግን ክፍተት አለው። ምንድነው ክፍተቱ ካላችሁኝ፣ ይህ መጽሐፍ የታተመ መጽሐፍ አይደለም። የሰዎች እጅ አልገባም፣ ለገበያ አልወጣም። እና አሁን ገበያ ላይ ገድለ መጥምቀ ዮሐንስ የሚሰኝ መጽሐፍ አለ። እሱ አይደለም የተወገዘው። እሱ መጽሐፍ አልተወገዘም። የተወገዘው ያልታተመ መጽሐፍ ነው። መጋቢ ምሥጢር ክንፈ ሚካኤል በዚህ ጉዳይ ላይ የተናገሩትን እስቲ ሰምተን እንመለስ። እና ይህ መጽሐፉ በገበያ ላይ አልዋለም። ላገኘው የቻልኩት እኔ ለመጀመሪያ ጊዜ ወደኛ ወደ ቅዱሱ ገዳማችን መጥቶ ያው እንግዲህ ደብረ ሊባኖስ ታላቅ ቦታ ነው። የስራ ዘርፋችን ይለያያል። በዚህ አቅጣጫ የገል ስራቸው ዘርፋቸው በዛ የሆነ አባን ነበሩ እና በሳቸው አማካይነት መጣና ዛ ሲነበብ፣ ምሁራኑ ተቃወሙ፣ ሊቃውንት ተቃወሙ። ሲቃወሙ ለእግዚአብሔር የሚሳነው ነገር የለም። ነገር ግማሹ ተከፈለ። እንግዲህ መጋቢ ሚስጥር ክንፈ ሚካኤል ናቸው እኚህ አባት ናቸው። እንግዲህ ይህ መጽሐፍ ስህተት አለበት ብለው ለቅዱስ ሲኖዶስ ወይም ለሊቃውንት ጉባኤ ሀሳቡን ያቀረቡት ማለት ነው እና እሳቸው ሲናገሩ እንደሰማ ናቸው መጽሐፉ በገበያ ላይ አልዋለም አሉ። ይህ መጽሐፍ ገበያ ላይ የለም እና ጥያቄ ያስነሳል። እውነት ገበያ ላይ ያልወጣን መጽሐፍ ማውገዝ ጥያቄ ያስነሳል። ማውገዛቸው ጥሩ ነው፣ እሱ ላይ ምንም ጥያቄ የለንም። ግን አሁን ሰው የሚጠቀመው ስንት ገድል እያለ ስንት ከእግዚአብሔር ቃል ውጭ የሆነ ከራሷ ከቤተ ክርስቲያኒቷ ከምታስተምረው ትምህርት ውጭ የሆነ በጣም ብዙ ገድል እያለ እነሱ ላይ መስራት ሲገባቸው ገና ያልታተመ የሰው እጅ ያልገባ ገድልን አውግዘናል ማለት በራሱ ጥያቄ የሚያስነሳ ጉዳይ ነው። ይህን ሀሳብ እንግዲህ እኔ ብቻ ሳይሆን የራሷ የቤተ ክርስቲያኒቷ ሊቃውንቶች በዚህ ጉዳይ ላይ የተናገሩት የተለያዩ ሀሳቦች አሉና እስቲ የተወሰኑትን ብቻ ላንብብላችሁ። ለምሳሌ በትረ ማርያም አበባው የተሰኙ የቤተ ክርስቲያኒቷ አገልጋይ እንግዲህ ቴሌግራም ቻናል አላቸው፣ ወደ ከአርባ ሺህ በላይ የሚጠጋ ሰው ያለበት ቴሌግራም ነው። እዛ ላይ ምን ይላሉ መሰላችሁ? እንደዚህ የሚል ሀሳብ አስፍሯል። ደብረ ሊባኖስ ገዳም ከ12 ዓመት በፊት ከዚያው ከገዳሙ ይኖር የነበረ የገድለ ዮሐንስ የብራና መጽሐፍ ነበር። ይኸውም ዮሐንስ መጥምቅ ከአዳም ጀምሮ እየተወለደ እንደመጣ መጨረሻ ላይ ከዘካርያስና ቅዱሳን ለአስረኛ ጊዜ እንደተወለደ ይናገራል። ተመልከቱ፣ ይሄ ገድለ ዮሐንስ መጥምቅ የተሰኘው መጽሐፍ እዛ ውስጥ መጥምቁ ዮሐንስ አስር ጊዜ ተወልዷል ነው የሚለው። አስር ጊዜ ከአስር ወላጆች ተወልዷል ነው የሚለው እና ከአዳም ጀምሮ እየተወለደ ነው የመጣው። ይወለዳል፣ ከዛ ላይ ያድጋል፣ ይሞታል። ድጋሚ ማህፀን ውስጥ፣ ሌላ ሰው ማህፀን ውስጥ ይገባል፣ ድጋሚ ይወለዳል፣ ከዛ ይሞታል፣ ድጋሚ ደግሞ ሌላ ሴት ትጸንሰዋለች። እንደዚህ እያደረገ መጨረሻ ላይ ከዘካርያስና ከኤልሳቤጥ እንደተወለደ ያትታል። እሱን ነው የሚናገሩት። ከዛም በዚህን ጊዜ የቅኔ የመጽሐፍ መምህር የነበሩት የኔታ ብሩክ ነፍሳቸውን በገነት ያኑርልንና መጽሐፍ ውሰት አለበት ይታረም፣ ብሎ ለመለኮሳት ጉዳዩን አቀረቡ ይላሉ። በዚያ ጊዜ ብዙዎች አንተን ብሎ መምህር፣ ለእግዚአብሔር የሚሳነው ነገር የለም፤ እንዴት በብራና የተጻፈ መጽሐፍ ይስተካከላል ትላለ? ብለው ሁሉም ይቃወሟቸዋል ይላሉ። ተመልከቱ ይህን ገድሩን አሁን ዛሬ ላይ የተወገዘውን ገድል አስቀድሞ የኔታ ብሩክ የተሰኙ እንግዲህ አገልጋይ ምን ብሎ ነበር? ይሄ መጽሐፍ ልክ አይደለም ብሎ ነበር። ግን ያኔ የደረሰባቸው ምንድን ነው? ተቃውሞ የደረሰባቸው ተቃውሞ ደግሞ ምንድን ነው? ለእግዚአብሔር ምን የሚሳነው ነገር ያለ ማለት፣ መጥምቆ ዮሐንስ አስር ጊዜ ተወለደ ቢባል ምንድን ነው ችግሩ? ብሎ ተቃውሟቸው ይሉናል። ከዛ የኔታ ብሩክ ብራና ቆዳ ነው። ይሄ በጣም ሊሰመርበት የሚያስፈልግ አሳ ነው። ብራና ምንድን ነው? ቆዳ ነው። መልካም ቢጻፍበት ይቀበላል፣ ክፉም ቢጻፍበት ይቀበላል። አይደል ብራና ቆዳ እኛ የፈለግነውን ነገር ልንጽፍበት እንችላለን። የግዴታ ብራና ላይ ስለተጻፈ የሀሳብ ልክ ነው ማለት አይደለም። ይሄኛው ግን ከመሰረታዊ የቤተክርስቲያን አስተምሮ ያፈነገጠ ነው ይታረም ይላሉ መነኮሳቱ። ሁሉ ተመልከቱ፣ መነኮሳቱ ሁሉ ተቆጥተው፣ ዮሐንስ አስር ጊዜ ቢወለድ ለእግዚአብሔር ምን ይሳነዋል ብሎ የኔታን ይጠይቋቸዋል። የኔታም ለእግዚአብሔር ውሸት ይሳነዋል፣ ለእግዚአብሔር ውሸት ይሳነዋል፣ እርሱ ንጻ ባህሪ ጻድቅ ነውና ብለው መጽሐፉ መታረም እንዳለበት ተናግረው ዝም አሉ። አያችሁ፣ ለእግዚአብሔር ውሸት ይሳነዋል አሉ። ይህ በጣም ትክክለኛ ንግግር ነው። አሁንም ሌሎቹ ገድላት ላይ የምናነሳቸውን ጥያቄዎች የሚሰሙ ሰዎች ምን ችግር አለው ለእግዚአብሔር ምን ይሳነዋል ይላሉ። የኔታ የመለሱት መልስ የእኛ መልስ ነው። ለእግዚአብሔር ውሸት ይሳነዋል። አያችሁ፣ ማለት አስቀድሞ የኔታ ብሩክ የተባሉ አገልጋይ ይህን መጽሐፍ ተቃውሞ ነበር፣ ግን በዛ ጊዜ የነበሩ ሰዎች አልተቀበሏቸው። አሁን ላይ እንግዲህ ዘመን መጣ። እግዚአብሔር ስሙ የተመሰገነ ይሁን። ይህ መጽሐፍ መጋቢ ሚስጥረ ክንፈ ሚካኤል ሲያቀርቡ ደግሞ ድጋሚ ሀሳብ እውቅና አገኘ ማለት ነው። አያቹ፣ አንዳንዴ ትግሎች፣ በተለይ መንፈሳዊ ትግሎች በዘመናችን ውጤቱን ላናይን እንችላለን። አሁን የኔታ ብሩክ አርፈዋል፣ ይህን ውጤት አላዩ እና እኛም በዘመናችን ለምንታገልለት ነገር ውጤቱን ልናይ እንችላለን። አንዳንድ ሰው እንደዚህ ብሎ ስለሚጠይቅ ነው። ደከማችሁ አወራችሁ ምን ማላችሁ፣ ግን የመጣ ያንን ለውጥ የለም ለምን አትተውም ይላሉ። የዛሬ ሁለት ዓመት፣ የዛሬ አምስት ዓመት ወይም የዛሬ አስር ዓመት ለውጥ ሊመጣ ይችላል ማለት እኛ ላናየውን እንችላለን። እግዚአብሔር ከፈቀደ እንደዚሁ ዛሬ እንዳየነው ነው አይነት ጅማሮች ልናይ እንችላለን። ካልሆነ ግን የእኛ ድርሻ ምንድነው? ዘር መዝራት ነው። ያ ዘር ምን ይላል? የሆነ ጊዜ ልክ እንደዛሬው ይበቅላል ማለት ነው። ገና አምናለሁ። ዋናው መጽሐፍ ተአምረ ማርያም በቤተክርስቲያኒቷ እስከሚወገስ ድረስ ትግላችንን እንቀጥላለን። ያኔ ነው የምናቆመው። ዋናው መጽሐፍ የሚባለው ታምረ ማርያም ነው። ታምረ ማርያም ውስጥ ደግሞ ያለው ሐሳብ ይሄ ገድለ ዮሐንስ ዛሬ ከተወገዘው ገድለ ዮሐንስ የሚበስ ብዙ ሐሳብ አለ። አሁን መጥምቅ ዮሐንስ አስር ጊዜ ተወለደ፣ ጉዳያችን አይደለም። ለመቶ ጊዜ አይወለድም። ምንም ጉዳያችን አይደለም። መጥምቅ ዮሐንስ ሺ ጊዜ ቢወለድ ሜሎስን ሲሆን ውስጥ አያስገባውም ወይም ገነት አያስገባውም። እንደዛ ብዬ ስላመንኩ ምንም መንፈሳዊ ሕይወቴ ላይ የሚጨምረው የሚቀንሰውም ነገር የለም። የኛ ትግላችን ስንት ጊዜ ተወለደ አይደለም። ሚሊየን ጊዜም ይወለድ እሱ አይደለም ጥያቄያችን። ጥያቄያችን ነገረ ድህነት? ላይ እነዚህ ገድላቶች፣ ታምራቶች፣ የአዋልድ መጻፍቶች የሚያነሱት ሐሳብ ልክ አይደለም ነው፣ ሰውን ወደ ሲኦል ይጨምራሉ ነው የኛ ጥያቄ። ታምረ ማርያም መግቢያው ላይ ለማርያም ስል ካልሰገድክ ስም አጠራሪ አይታወቅ ከአካባቢው ጥፋ የሚል እርግማን የያዘ መጽሐፍ ነው። ማርያም መንግሥተ ሰማያት መርታ የምታስገባ ነች የሚል መጽሐፍ ቅዱስ የማያውቀው ሐዋርያት ያላስተማሩት ስተት ትምህርት ነው። ወደ እግዚአብሔር የምንቀርበው የምንገባበት መንገዳችን ጌታችን ኢየሱስ ክርስቶስ ነው። ከእርሱ ውጭ ሌላ ሊያስገባን የሚችል መንገድ የሆነ ሰው የለም። ስለዚህ ታምረ ማርያም ብዙ ኢ መጽሐፍ ቅዱሳዊ የሆኑ ትምህርት ነው። እያነሱ ያለት ታምር አይደለም፣ እያነሱ ያለት ትምህርት ይዟል። ምንም መጽሐፉ ታምረ ማርያም ቢባልም በውስጡ ግን ትምህርት ይዟል። ሐዋርያቶች ያላስተማሩት ከሐዋርያቶች ትውፊት ውጭ የሆነ ብዙ ትምህርቶቹን ይዟል። ስለዚህ እሱ መጽሐፍ በቤተ ክርስቲያኒቷ እስከሚወገዝ ድረስ ትግላችን እንቀጥላለን። ምናልባት እኔ በዘመኔ ላላዮ ችላለሁ፣ ግን ከኛ በኋላ የሚመጡ በጣም ብዙ ሀያላን እንደሚነሱ ተስፋ አረጋለሁ፣ አምናለሁ። እነሱ ያሳኩታል ብዬ አምናለሁ ማለት ነው። ዛሬ ከተወገዘው መጽሐፍ ከመጽሐፍ ጋር በተገናኘ ሌላ ሀሳብ ደግሞ ላንብብላችሁ። ዛው ያሉ የቤተ ክርስቲያኒቱ አገልጋይ የተናገሩትን ሀሳብ ደግሞ ላንብብላችሁ። ጌትነት የተባሉ ደግሞ እንደዚህ የሚል ሀሳብን አስፍሯል ማለት ነው በሲኖዶስ የተወገዘው መጽሐፍ ሕትመት ላይ ያልዋለ ከምዕመናን እጅ ያልገባ የገድል መጽሐፍ ነው። ስንት ችግር ያለባቸው መጽሐፍት እያሉ ተመልከቱልኝ፣ ስንት ችግር ያለባቸው መጽሐፍት እያሉ ያልታተመውን ማውገዝ ውጤት ያን ያህል ነው በማለት ዘግቧል ማለት ነው። የተወገዘው ገድለ ዮሐንስ ችግር ያለበት እንደሆነ ተረጋግጧል መወገዙ መልካም ነው ነገር ግን ታትሞ አልወጣም ገድሉ የሚገኘውም ከሁለትና ሶስት ሰዎች እጅ ላይ ብቻ ነው በማለት አስፈሯል ተመልከቱ አሁን ምን እያሉን ነው ስንት ችግር ያለባቸው መጽሐፍት እያሉ አሉ አያችሁ የእኛም ጥያቄ ነው ብዙ ስህተት ያለበት መጽሐፍ አለ ነው ስንል የነበረው ቤተክርስቲያኒቱ ውስጥ ያሉም ደግሞ ሰዎች ይህን እውነት እያረጋገጡ ነው ስለዚህ በቀጣይ እንግዲህ ግንቦት ወር ላይ ነው ካልተሳሳትኩ ቀጣይ የሲኖዶስ ስብሰባ እንጠብቃለን። አሁን በሰው እጅ ላይ ያለ ሰዎች የሚያነቧቸው የሚሳለሟቸው ቁርስ ሳይበሉ የሚያነቧቸው ብዙ መጽሐፍቶች አሉ። እነሱንም መጽሐፍቶች በቀጣይ እንደምታወግዟቸው እናምናለን ማለት ነው። ስለዚህ ኦርቶዶክሳዊያን መንቃት አለባችሁ። ወደ መጽሐፍ ቅዱስ እውነት ኑ የምንላችሁ ለዚህ ነው። የማይወገዝ መጽሐፍ መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ብቻ የህይወት መጽሐፍ ነው። ሰዎች አንብቦት የሚቀየሩበት የህይወት መጽሐፍ መጽሐፍ ቅዱስ ብቻ ነው። ስለዚህ አሁን ላይ መንቃት አለባችሁ። አያችሁ፣ ገድላቶች ሊወገዙ ይችላሉ። የማይወገዘውን መጽሐፍ መጽሐፍ ቅዱስን ብቻ እንድታነቡ፣ ህይወታችሁ ከዛ መጽሐፍ ጋር እንድታቆራኙ ጥሪ እንደሁሌ እናቀርባለን። እንግዲህ ሲኖዶሱ የጀመረውን ግን ጅማሬ ሳላደንቅ ማለፍ አልፈልግም። ቀጥሉ ይበል ማለት ፈልጋለሁ። ምክንያቱም እንደዚህ አይነት ትናንሽ ለውጦች ናቸው ትልቁን ለውጥ ምንናፍቀውን ለውጥ የሚያመጡት። ስለዚህ የሊቃውንት ጉባኤኑ ማመስገን ፈልጋለሁ። በቀጣይም ደግሞ የትኛው መጽሐፍ የትኛው ገድል ይወገዝ ይሆን የሁላችንም ጥያቄ ነው።